ሰላም ፋሚሊ እንደምንቆያችሁልኝ፣ እኔ በጣም ደህና ነኝ። እኔም ወዳችሁ እናንተን አላውቅም፣ እናንተ የምትወዱኝ ያላችሁ እና እንዴት ናችሁ? ሰላም ነው ወይ? ቆይታ ቅድሙ ቪዲ ኋላ እንዴት ነበረ? እንግዲህ ዛሬም በሀይሚና ብሩክ ጉዳይ ተመልሼ እናንተ መጥቻለሁ ማለት ነው። እንግዲህ የዛሬ ቪዲዮ ከምንም እና ከማንም በላይ በቃ ፍቅር መሀላቸው የለም። በቃ እስከዛሬ ተሸጉድናል ብዬ እንዳሰብ ያደረገኝ ቪዲዮ ነው። ብሩክ ላይ በጣም ያናደኝ በብሩክ ስሜት ያደረገና ና በጣም በጣም በጣም በጣም ያዘጉበት ቪዲዮ ነው። አብዛኞቻችሁ የኔ ስሜት እንደምትጋሩ ተስፋ አደርጋለሁ። ምክንያቱም ብሩኬ ጥፋት ላይ ጥፋት ጥፋት ላይ ጥፋት ጥፋት ላይ ጥፋት ጥፋት ላይ ጥፋት በጣም በጣም በጣም ለብዙ ጊዜ እየራረበ ያለበት ታይ። እኔ ምን ብዬ በቃላት እንደምገልጽላችሁ አላውቅም። ምንም ማድረግ ምንም እንደሚደረግ አላውቅም። ምክንያቱም ምን ልላችሁ መሰላችሁ ተገቢ ነው ወይ ሀይሚ የኛን እንኳን ተወለድሽ ብለን ሳትጨርስ ቀኗን ማሳመር ብላለች። ሀይሚ እራሱ ቀኔን ማሳመር የቻር ክለብ ታበላሸዋለ ማሳመር እንደሚችል በደንብ ታውቃለች። ፕሮግራም የተለያዩ ነገሮች ቢያዘጋጅላት አበባ ቢሰጣት፣ ቸኮሌት ቢገዛላት፣ ኬክ ቢደባለት ምናምን ነው ኤቭሪቲንግ፣ በጣም ብዙ እሷን ማስደሰት የሚችልባቸው መንገዶች ነበሩ። ግን ከዚ ይልቅ ብሩክ የመረጠው ሰማናል ማስከፈል ልትበሳጭ ማረግ ማቃጠል እና በጣም ብዙ የደባሸው መንገዶች ያሉ። ዛሬ ቪዲዮ ላይ እና የፊት አብዛኞቻችሁና በጣም ከምላችሁ በላይ ያናደኝና ያስጠላ ቪዲዮ በጣም ሁኔታ ድርጎታል። ብርኬ እያደረገ ያለው ነገር እየሰራ ያለው ስራ በቃ ደስ የሚል ስራ አደለም። የሚደረግም ስራ አደለም። መሆንም የለበት ነገር ነው ከናይ እኔ በምን መልኩ እያሰበው እደሆነ ባላቅም አይደለም፣ ለሀይሚን የመሰለ ሴት እና አይደለም ሁለትና ሶስት ዓመት አብሮ ያሳለፈን ሰው ዝም ብሎ ጀስት ፍሬንድ ራሱ በዚህ ልክ ማድረግ ከባድ፣ በልደቷ ቃል ልጅቷን ወደሚደብር ሙድ ማስገባቱ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ብሩኬና ሀይሚ ብቻቸውን ማውራት ያለባቸው ትናንትናም ከትናንት ወዲያ ተናገር ቡርኬና ሀይሚ ብቻቸውን ማራት ያለባቸው። ሶስተኛ ወገን መሀላቸው እስካለ ድረስ የነዚህ ሰላም የሚመለሰው በጣም ሊትል ቢት በጣም ትንሽዬ ነው። አድቫንቴጁ በጣም ከመራቸው በላይ ማለት ነው። ከባድ ነው። ሶስተኛ ሰው መሀላቸው አያስፈልግም። በቃ ማንም ቢሆን ማለት ነው። ማንም ቢሆን ሶስተኛ ሰው መሀላቸው አያስፈልግም። ችልጅ በተቻለ አቅም ከቡርኬ መራቅ አለባት። በቃ ከቡርኬ መራቅ አለባት። ልክ ጨብጭቀን ዳኒን ከሀይሚ እንዳራቀን ሁሉም ብሩኬም ከዚህ ልጅ መራቅ አለበት፣ ወይ ደግሞ ልጅቷ ከቡርኬ መራቅ አለበት። ቡርኬን ሀይሚ ለብቻቸው ላናግረው አይሆንም። የሚያነሱ ያነሳ አንድ ላይ ማናገረች አያጭ ሀይሚ ግን በጣም ጀግናና ውት ደግም ደስ የምትል ይለች። የሚያከብረኝን አከብራለሁ የሚንቀኝን ቀኝን አሳይዋል። ማንነት በቃ ማሳየታለች። አከብርሽ ያለው እንከበበራል ትከበበራል የትኛው ሶስት ስታከብሩ ያከብራል ስትናቅለም ስትነካ እንደዛው እሳት ምንም ማሳየት አለብን። ሀይሚ ጀግና በዚህ መልኩ የዛሬው ቪዲዮ በጣም በጣም የሚገርም ማለትሽን ነው ያሳየሽው። በቃ እኔ ምን ብዬ እንደምገልጽ አላውቅም፣ ምን ብዬ እንደምነግርሽም አላውቅም። በጣም ፓወርፉል የሆነ ጀግና የሆነች ሴት ነው ያሳየሽው። በቃ በልደቷ ቀን አንቺ ሙድሽን ለምጦል ጥረት ቢያደርጉም ቀንሽን ለማበላሸትም የቻሉትን በቃ የሆነ ጥረት አድርገዋል ጥረት አድርገዋለሁ። በቃ ጀመር ብሩኬ እኔ ምን ብዬ እንደምገልጽ አላቅ። ብቻዋን ማውራት ከፈለግ ብቻን፣ ኢንትሮ ገባ ብቻን፣ መጥራት ከዛ ከሚገ ያለው ነገር ናቸው። ከመጀመሪያ እስካሁን ስለተፈጠረው ነገር ሶሪ ሶሪ መበል ያለባችሁ ሁለታችሁ ብቻ ናቸሁ። ሶስተኛው ግን አያስፈልግም። በሁለተኛ ደረጃ ብሩኬ ዛሬ ስታደርግ የነበረው መሳ ምናምን እኔ ምን እንደምለ አላ ምን እንደምለ አላቅ። ከዚህ በፊትም መነሳት እንደዚህ ነገር ተፈጠረ እ ተገቢያት ምን በቃላት እንደምገልጽ አላቅ። መተቃቀፍ፣ መተሻሸት፣ መሳሳም፣ ኤቭሪቲንግ በጣም ብዙ ነገሮችን እንደልጭ ያለ ወይ ፕራይቬት ላይፍ ማረክ ነው፣ እንደዚህ አይነት ነገሮች። ምክንያቱም ኦዲየንስም ላንተ ያለው አመለካከት እንዲቀየር ያደርጋል። ለሀይሚም ያለው ቦታው ይከበራ ያሳያል። እኔ ባይዘ ሁኔታዎች እኔ በግልጽ ልንገራችሁ፣ በቃ ሀይሚና ብሩክ መሀል ምንም አይነት የፍቅር ግንኙነት እንደሌለ እያም ነው። በቃ ምክንያቱም የትኛውም ሰው ለፍቅር አጋሩ የሚያሳየውን አይነት ክብር፣ ለፍቅር አጋሩ የሚያሳየውን አይነት ባህሪ እያዩ አይደለም። በተለይ በተለይ በሩኬ ጋር እኔ ግን ነው የምታንጠለጥለኝ አይደለ ልስማት፣ እሷ ፊት አለም ልስማት። ሌላ አይነት ቴክስት ራሱ ስልክ የለም፣ ዝም ብሎ ቴክስት የለም ዝም ብሎ እኔ አሁን ብዙ ጊዜ ስራዎች ከሞባይል ባንኪንግ ጋር የተያያዙ አስከቢልኝ ያስከባል ና እንደዚህ አይነት ቴክሶች ራሱ ቅር ያሳኛል፣ አይደለም? እሷ ፊት አምጥቼ ለእሷ ጠበቅ አቆሜ ልከራከርላትና ያገዳበትኩ ለስማት ቀርቶ ይሄ በጣም የሚያሰፍር ነገር ነው። በጣም ማለት ነው፣ በጣም ከሚባለው በላይ የሚያሰፍር ነገር አይደረግም። በቃ ከነ ፍቅረኛ ሀቱን የፍቅር አጋራ ሀቱን ሀቱ ደዳት ለራስህ ላይ አትጨነቅ። ለህይወትም ለህይወት ብሩኬ ነው እየተቀየርኩብህ ነው በጣም በእውነት እኔ ሁለት በሁለት ሁለታችሁንም እኩል ነበር ያየኩኝ ነበር። በጣም ብዙ ሰው እንደውም ሀይሚ ተጣላታ ለምናምን እያለ ሲሰርበኝና ሲያወራኝ ቆዩቷል። እኔ ማንም ሁለታችሁንም እንደማልጠላ ደግሞ በጣም ብዙ ጊዜ አስረግጬ ነገራቸዋል። እኔ ሁለቱ ማድ ላይ እንዲሆኑና ያላቸውን ፍቅር አድሰው ሁሉም እንደገና እንዲመለሱ የምፈልገው ስለዚህ ስለ ሁለቱ አንዳት ብቻ ነው የምሰብከው ያጠፋውን እውቅሳለው ብርኬ ጠፋ ተጥፋ እውቅሰት አለውን ያደርጓቸው የዛሬ ጊዜ ብርኬ ቆሽቴን ያቃጠል ቆሽቴ ማለት ነው። በጣም የተቃጠልኩበት በጣም የሆነ ግራ እልህ የሚያስጨርስ የሚያነድድ ነው። አይደለም ለሀይሜን የዚህ ቁጭ ብዬ የተቃጠልኩበት ቪዲዮ ነው። ብርኬ ለምን ሀይ ምክንያት ሪዝን ምንድነ? ለምን ተፈጠረ? ለምን አደረገው? ይዛሀት መምጣት ሳያንስ በዚህ ነገር ማብረድ ባለብህ ሰዓት ነገሮችን ማረጋጋት ባለብህ ሰዓት ይዛሀት መምጣት ሳያንስ እቺ ልጅ በልደቱ ቀል ሌላ ስሜት እንዲሰማት ማድረግ ምን ማለት ነው? እሷን በሳምክበት ከንፈር ከሆነ እሷ ምስማት ሀይም ባቀፍክበት ምን አይነት እሊና ነው በእውነት መቤቴ ነው ብላቸው በእውነቴ ነው እውነት ነው ነግራቸው አለኝ ፍቅር ህይወት አለኝ ነዚም ሶስትና አራት አመቴ ፈጅ

ሴትም ነክቼ አይቼ ውበት ለክቼ አእምሮ ለክቼ በጣም ብዙ ስብዕናዋ ለክቼ ይህን ያረኳት አንድ ሴት አለች። ከማንም ጋር መለው ያድራል ከየትኛውም ሴት ጋር የጥፍር ቆሻሻላት ደርስ የምትችል አላ የትኛውም ሴት የሷን የጥፍር ቆሻሻ የማይሆኑ አርቅ እንደዛው ማለት ነው። ልክ እንደዚ ብሩክ ያጠገብ እንዳለችው ደካሽ ሴት እኔ እንደዛ ብዬ ነው ነይ ስላት የምትመጣ ይ ስተራስ የምትሄድ በዛ ላይ እንደዚህ አይነት ህይወት ወይም ከእንደዚህ አይነት ግንኙነት የነበረው ታይም ላይ መታጠልቅ ብላ ነገሮችን ማበላሸትና ማወሳሰብ እልህልህ ነገር ነገር እያለት ከቀድሞ ጓደኛው ጋር ለመጣረትና ለመጓጫ መሞከል ምን ምን የሚሉት ነገር? ለምንድ ነው የኔን አይነት የኔን ሴት አይነት ሴቶችን የምታሰደቡብን? ለምን ክብር አይኖርሽም አንቺ ለምን አትል ነበር? እኔ በግልጽ እንደወንድም ነው መክርሽ። ከቻላችሁ ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ አይረሳችሁ። ማለት እኔ በየሲንግል ማቅርብታል ብሩኬም ማለት እኔ ከእሷ ሴት ሌላ ሴት መንካት በጣም በጣም እውነት ልንገላል ስራዬ ግን ብዙ ሴቶችን እንዳገኝ ያደረገኝ የእኔ ስራ ግን ከእሷ ውጪ ሴት እኔ ምን ልበላችሁ፣ በእውነት እኔ ሌላ መብረቅ የሚወርቅብኝ ይመስለኝ። ብቻ ምን መድሃኒዓለም ምን አድርጌለትም ቢሆን ውሳኔ ሰጠኝ። በጣም በጣም በጣም የምትከበር የምትወደድ ከዚህም በላይ ታማንላትና ለወልናት የምትገባ የምትገባለች ነ ልክ እንደዚህ አይነት ሴቶች እንዳሉ በጣም ደግሞ የሰውን ሕይወት ለመመሳቀል በሴራ የሚንቀሳቀሱ ሴቶች ልክ እንደዚች አይነት ሴቶች። ስለዚህ እባክህ የሚፈጠሩት ነገሮች በጣም በጣም በጣም ገደብ እያለፈ በጣም እኔ ፍቅር የለም መሀላችሁ ብዬ እንዳምን እያደረገኝ በቃ ሁለቱ ሁለታችሁ መሀል የምንም አይነት የፍቅር ግንኙነት የለም ብዬ እንዳምን እያደረጋችኝ ነው። በአክብሪኬ ስነስርዓት ያስ ሀይሚ ከዚህ በላይ መጨነቅና ራሷን ማስጨነቅ ከራሷ መውጣት የለባት። ላትጨነቅ ላታስብ ነገር ትችላለች፣ ግን ይሰማታል። ይሰማታል በቃ ማሰብ አለብኝ ነው ይሰማታል። ሴት ልጅ ናትና አይሰማትም ማለት ነው? ይሰማታል። ስለዚህ ወርኪ፣ አደብ ግዛ፣ አደብ ግዛ። እያደረክ ያለቀው ነገር በጣም በጣም በጣም

በጣም ግራ የሚያጋባ አይነት ተግባር ነው። እና እናንተ ማሳቢያ ሴቶችን ኮሜንት ላይ ያስቀምጡ። በቀጣይ ቪዲዮ እንገናኛለን። ላይክ ሰብስክራይብ ማድረግ እንዳይረሳል። ሰላም ኮሚዲ